ሰላም ቤተሰብ መጥተናል፣ እንደተለመደው ሰዓታችንን አክብረን ማለት ነው። ዛሬ እንግዲህ ደግሞ ያው ለየት፣ ሁልጊዜ በአዳዲስ ነገር ነው የምንመጣው። እስኪ ፈክዬ ትክክልናት? ከስጦታም ስጦታም የኦዲየንስ ስጦታ ተመልሶ ለሰው አይሰጥም። ለዛውም ከሁሉም ኦዲየንሶች መርጠው ከሁሉም ሰው እኛን መርጠው የሰጡን እኮ ወደውን አክብረውን ነው። የነሱን ስጦታ እንዴት ለሰው ትሰጣለ? ትላለች። እንግዲህ ፈጊዬ እስኪ ትክክልናት የምትሉ ላይክ እያደረጋችሁ አሳዩ ማለት ነው። ዛሬ እንግዲህ ያው ካለባበሷ እንግዲህ ከቤቷ ሰው ጀምሮ ጫት መስ ጫት መስረሻል ተባልኩኝ ብላለች። እንግዲህ በጣም ነው የሚያምረው አለባበሷ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከኒ ካለው አልሐምዱላ ረብልአለሚን እንዲሁም ክርስቲያን ወገኖቼ ሰላም ጤና ስጤሌ ብያለሁ። ሁላችሁም በያላችሁበት የአላ ዝነትና ራህመቱ አይለያቸው እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ውሃባይብ ሁልጊዜም እንደምላችሁ ማለት ነው ቪዲዮን እስከ መጨረሻው እውልኝ ቪዲዮን እስከ መጨረሻው እያያችሁ፣ ሀሳብ አስተያየት ለምሰጡኝ ውድ ቤተሰቦች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለምታበረታቱኝ ጅዛኩም ላ ኸይር ማለት እፈልጋለሁኝ። እንግዲህ ዛሬ ያው ያው እነኚሁ ፈንድሾቹ ናቸው። መቼም ኔ ቤት ሸብረቅረቅ ደመቅመቅ እያደረጉት ይገኛሉ። የእኛ ድምቀቶች፣ የሚዲያ ድምቀቶች ማለት ነው። እንግዲህ ዛሬ እንደተለመደው ያው በአሪፍ ቪዲዮ መጥተዋል። እንግዲህ መጀመሪያ አህሙ እንግዲህ ኦዲየንሱን ይቅርታ። በጣም የምወደው ስጦታ ከምንወዳቸው ኦዲየንሶች የተላከሌ ነው። ነገር ግን ይህንን እሷን ለማናደድ ያልኩት ነው እንጂ እኔ ልሰጥ ፈልጌ አይደለም። መጀመሪያ ላይ እናንተን ይቅርታ ብሏል። እንግዲህ ያው ይቅር እንደምት ተስፋ አደርጋለሁ ብሏል። ሰጪዋ ማለት ነው። ያው ለፕራንክ ስለሆነ ነው። ነገር ግን ፈኪዬ በጣም በጣም ተናድደች። ያናድዳል እንዴ! ልክ ነሽ? አዎ፣ በተለይ በተለይ ተመርጣችሁ እናንተ የሚዲያው ድምቀት፣ እንግዲህ ብዙ ሰው እየተከታተል ነው አይደለም? ብዙ ዩቲዩበሮች እየተከታተል ነው አይደለም? ተመርጣችሁ ከዛ ሁላ ሰው ለእናንተ ይሄን የመሳሰለ ስጦታ እያበረከቱላችሁ ያለን ስጦታ እንደገና ደግሞ አሳልፋችሁ ሰዎቹ ሌላ ሰው መስጠት ማለት በጣም ያነደዳል። ልክ ናት ፈኪዬ ማለት ነው። ከምንም በላይ መሰጠት የሌለበት ነው ማለት ነው ይሄ ስጦታ። ከሚሆን እኔ ወለ ሶስት ልግዛልህ እያለች ነበረ። ምክንያቱም እንግዲህ የተላከላቸው ለፈኪና ለአህሙ ነው ማለት ነው ይሄ ስጦታ። በጣም ነብር ደግሞ የሚያምርባቸው ወይኔ እንዴት ፈንዲሻ እንደሚያስመስላቸው እንግዲህ ሁላችሁም አይታችኋል ማለት ነው። በጣም ያምርባቸዋል አህሙና ፈኪ አንድ ጋር ሲሆኑ ማለት ነው። በቃ ከነጭ ክሪም ጋ ብትለብሰውም ከዛሬም ካያችሁ ካድን ጓር ላይ ክሬም ጋር ስትለብሰውም በጣም ነው የሚያምሩ ልጅቱ ደግሞ በጣም በጣም ሁሉ ነገር ያምርባታል ማለት ነው። ውብ ከረሚላናት ማለት ነው ልጅቱ። አረሚላ ጣፋጭ ማለት ነው። እና እንግዲህ አንዳንድ ሰዎች እንግዲህ ከነባጋ እንደ እንደነበረክ ያለክ ላይክ እና ኮሜንት ቪው እንዴት እንደቀነሰ አይኸው እያሉ ነበር አንዳንድ ሰዎች። ቢስሚላ አህሙን አታቁትም ማለት ነው ከዛ በፊት ከፈኪ ጋር ሲሰራ ማለት ነው። ይህን የጻፋችሁ ልጆች አህሙን ከፈኪ ጋር ሲሰራ ምን ያክል ቪው እንዳለው አታቁትም ማለት ነው። አሁን ላይ እናንተ ሰብስክራይብ እያነሳችሁ ነው ምናምን አልፋችሁ ያህሙን በደንብ እያነሳችሁ ነው። አልፋችሁ ደግሞ የፈኪየንም ሰብስክራይብ እያነሳችሁ ትገኛላችሁ ማለት ነው። ሰብስክራይብ ቢነሳ ሰብስክራይብ ይመጣል። የሰው ልጅ ከሚወደው ጋርና ከሚያፈቅረው ጋር መጓዝ ያለበት በቃ፣ እንዲህ ግድ እናንተ ከሆናችሁ ሙጭጭ ባላችሁት ማለት በቃ፣ እሷንም እያበረታታችኋት ቪዲዮ እየሰራች ነው አይደለ? እያያችሁላት ምን እየኮሜታችሁ ነው አይደለ? አለቀ በቃ። ሁሉም በፊት ነው ማበረታታት አለብን ማለት ነው። በቃ ሁሉም ደስ ካለው ጋር መስራት አለበት ማለት ነው። አብዛኛው ዛሬ ያየሁት በቃ ፈኪዬ ለአህሙ እንዳላት ቦታ አህሙ፣ ፈኪያ ታፈቅርሃለች፣ ጠበቅ አርጋ ያዛት፣ ጠበቅ አርጋ ያዛት ሲሉ አይቻለሁ ማለት ነው። ደሞ አንዳንድ አንዳንድ እንደዚህ ሶሻል ሚዲያ ላይ ዞር ዞር እያልኩኝ አህሙ አህሙና ፈኪያ ጋር ያለው ግንኙነት ሀራም ሌሎቹ ጋር ያለውን ግንኙነት ሀላል የምታደርጉ ደግሞ አንዳንድ ሰዎች አላችሁ እንዴ? ስራ ነው። እነኛም ስራ ነው የሚሰሩት። እነኛ ሀላል ያረጋችሁላቸው ማለት ነው። እነሱ ኒካ ተሳስረው ባልና ሚስት ሆነው አይታችኋቸዋል? እነኛኞቹ ማለት ነው። እናንተ ሀላል ያረጋችሁላቸው። እንግዲህ እነሱም ሀላል አልተደረገላቸውም፣ እናሁም ሀላል አልተደረገላቸውም። ሁሉንም በአንድ ለምን ሀራም እየሰራችሁ ነው? ሀራም ነው፣ ሴትና ወንድ መጨባበጡ፣ ሴትና ወንድ አብራችሁ መስራቱ ሀራም ነው በሚለው ሁላችንም አምነን ለምን አንቀበልም? የግማሹን ግንኙነት ሀላል የግማሹን ግንኙነት ደግሞ ሀራም የምታደርጉት ማለት ነው። እየምረጣችሁ ይሄ የግል ጥላቻ ነው የሚያሳይባችሁ። ሀራም ነው ሀራም ነው። በቃ መቶ ፐርሰንት የሴትና ወንድ ባልና ሚስት ያልሆነ ሀጅ ነብይ፣ ወንድና ሴት ጋር መገናኘት፣ መጨባበጥ፣ አብሮ መሆን ሀራም ነው ሀራም ነው። ይህን አምናችሁ ተቀበሉ። የግመሹን ሀላል የግማሹን ሀራም አታድርጉ ማለት ነው። ይህን የሚል ሸሪአ ማንኛችንም አናቅም ማለት ነው። ማንኛችንም አልተማርንም የግማሹ ግንኙነት ሀላል የግማሹን ግንኙነት ሀራም የሚል ማለት ነው። እና ቤተሰብ የሰውን ልጅ ጠለወስ ብላችሁ በሚያስከድ መልኩ አትሄዱ ማለት ነው። ሁሉም ቪዲዮ ነው እየሰሩ ያሉት፣ እነኚህም ልጆ ቪዲዮ ነው እየሰሩ ያሉት ማለት ነው። ስራና ስራ ነው፣ በቃ እየተገናኛለሁ ምክንያቱም ምን መሰላችሁ፣ አሁን ሴቷ ብቻዋን ስትሰራ የሆነ አይዲያ ይዛ መጣ ብቻዋን ብትሰራ ምንም ተመልካች የለውም ወንዱም ልጅ እንደዛው አንድ አይዲያ ይዞ ሲመጣ ምንም ተመልካች የለውም። እነኝህ ልጆች ስራ ነው የሚሰሩት ወንድና ሴት እንደዚህ ካብል ሆኖ ሲሰሩ ስራቸው ከፍ ይልላቸዋል ገበያቸው ይጨምርላቸዋል ለዛ ነው እየሰሩ ያሉት ሀባይብ ያልገባችሁ ካላችሁ እንዳጋጣሚ ማለት ነው የሌላ ነገር አይደለም ደግሞ ሐራም ነው ካላችሁ ይህ ሁሉንም ሀራም አድርጉ ማለት ነው። ያንዱን ከፍ ያንዱን ዘቅ አታድርጉ። ምክንያቱም ሸሪያችን ውስጥ ስለሌለ የዚህ አይነቱ አካሄድ ማለት ነው። እና ዛሬ እንግዲህ ፈክዬ ለእናቴ ቢሆን ራሱ ይሄ ስጦታ መሰጠት የለበትም። በጣም ያናደዳል። ምክንያቱም ከሚወዱን ሰዎች ይህን ውብ ስጦታ ለኝና ለአንተ ነው እየተሰጠ ነው እኔና አንተን አብረን ለብሰን ሲያው ነው እነሱም የሚደሰቱት፣ እኛም የምንደሰተው በጣም ስለወደዱን ይህን ስጦታ የሰጡን ብላለች። አዎ ትክክል ነው። አንድ ሰው ለሰው ልጅ የስጦታ ትንሽ የለውም። ትንሽ እየም ብትሆን በጣም ለሚወደው በጣም ቦታ ላለው ሰው ነው የሚሰጠው እንግዲህ አዛን እያለ ነበርና እንዳይገባ ብዬ አቋረጥኩት ማለት ነው። እና ምን መሰላችሁ አንድ ሰው ወዶ ፈቅዶ ሲሰጣችሁ ያንን ስጦታ በደንብ እናንተው ጋር አድርጋችሁ ያን ሰውዬ ለማስታወስ ነው ማለት ነው ያ ስጦታ ማለት ነው። እና እሷም ልክ ናት። ሊያናድዳት የቻለችው ይህን ስለሆነ ነው ማለት ነው። ኪያ ደግሞ እንግዲህ በእኔ መመሰጠቱ ነው እየተናደሽው። ለምንድን ነው የምትናደጅው? እሱ ስጦታ ስለሰጠኝ? እንደውም አንቺ ነበርሽ ለእኔ ስጦታ መስጠት ያለብሽ። ምርጥ ምርጥ ፎቶ እያነሰውች ያንኩ ሁላ ሽቅቅር ፎቶ እንግዲህ የሚያነሳኝ እሱ ነው ብላለች ነገር ግን ሀላል አድርጋችሁት ነው ወይ ፎቶ ሀራም እኮ ነው ብላለች ይው አያቸው እነሱ ራሱ እያወቃቸው እያወቁት እየገባቸው ስራ ስለሆነ ብቻ ነው እየሰሩት ያሉት እማያውቁ እንዳይመስሏችሁ ግን ወንድና ሴት መገናኘቱ ሀራ መሆኑን የማያውቁ ሆነው አይደለም ያውቃሉ ሁሉን ነገር ያውቃሉ? እንደናንተ እነሱም ተምረዋል ያዳምጣሉ ምን ይላሉ ማለት ነው ና። በሰው ህይወት ላይ ገብተን አጓጉል ነገሮችን ባንል እንደ ራሴ ጥሩ ነው ላለሁኝ። ዛሬ እንግዲህ ያው አህሙ የፈለገው ፈኪያን የትናንቱን ንዴት መመለስ ነበረ። እንግዲህ በምርጥ ፕራንክ እንግዲህ ፕራንክ መልሷል ማለት ነው አህሙ። ምክንያቱም ፈኪያ ላን አድዳት የሚችለው ይሄ ተግባር ነው ብሎ እንግዲህ እንደዚህ አናዷታል ማለት ነው። ሀባይብ አሪፍ ቪዲዮ እየሰሩ ይገኛሉ። ተዋቸው ይስሩበት ማለት ነው። እንግዲህ አህሙና ፈኪያ መስሚያቸውን ጥጥ አድርጋችሁ ቀጥሩበት ነው የምለው እኔ ማለት ነው። ምክንያቱም ስራ ነው። የሰው ልጅ ካልሰራ መብላት አይችልም፣ መኖር አይችልም። እኛ መዳም ቤት የመዳም ልጆች እየገላመጡን፣ መዳም እየገላመጠችን የምንሰራው ስራ ስለሆነ ነው። መኖር ስላለብን ነው። የሰው ልጅ ሳይበላ ሳይጠጣ መኖር አይችልም። እነሱ ደግሞ ከቤተሰብ ርቀው ሰው ከተማ ነው ያሉት፣ የቤት ኪራይ ያለባቸው፣ ብዙ ነገር አለባቸው እና ስራ ነው እየሰሩ ያሉት። እየስሩበት ተፋቷቸው። በቃ የግማሹን ሀላል፣ የግማሹን ሀራም አታድርጉ። ሀራም ነው ሀራም ነው፣ ይህን አምናችሁ ተቀበሉ ማለት ነው። ሀባይብ ና ዛሬ እንግዲህ አህሙ በሚገባ መልሷል። አናዷታል። እንግዲህ ዛሬ ለምሳ የጠራቻቸው ይመስለኛል። እናንተ ሳይመስላችሁም፣ ሀባይ። ምክንያቱም ቡና ምናምን በያለ ቤቷ ነው እሷ ላይ ነው ቪዲዮ እየሰሩ ያሉት። ምሳ ጠርታቸው ማለት ነው አይፈክዬ ቆንጆ፣ አይ ቆንጆ። እና እንደዛ ነው ሀባይ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበራ። በቀጣይ ቪዲዮ እንግዲህ እንመጣለን። ያው ሁልጊዜ አዲስ ነገር አይጠፋም። ሁልጊዜ ባዳዲስ ነው የምንመጣው እንግዲህ ከፈንድሾቹ ጋር ማለት ነው እስከዛው ድረስ እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሰላም ለሀገራችን ሰላም ለህዝባችን እያላችሁ ዱአ እያደረጋችሁ እንግዲህ እኔንም እንግዲህ በደንብ ምርጥ ምርጥ አስተያየት ጻፉ። ኮሜንት አዳምጣችሁ ቪዲዮን አዳምጡና እስከ መጨረሻው ማለት ነው። ምርጥ ኮሜንት ጻፉልኝ። ላለሁኝ እቀበላለሁ። ያጠፋሁት ካለ አፉ በሉኝ ማለት ነው። አንዳንድ ነገር ያው የሰው ልጅ ነኝና ሊያልፈኝ ስለሚችል ማለት ነው። እስከዛው ድረስ ሰላም አለይኩም ወራህመቱላሂ በረካቱ።